ሰላም፣ ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ሲሆን አብራችሁን ቆዩ። በዛሬ ቪዲዮአችን ወደ እናንተ ይዘን የመጣ ነው የማብሰያ ምድጃዎችን ወይም ደግሞ በሌላ አጠራራቸው ስታንዲንግ ኦቭን በመባል የሚታወቁትን እንዲሁም ሚኒ ኦቭን በመባል የሚታወቁትን የቤት ውስጥ ኤሌክትሮኒክስ እቃዎችን ይሆናል። በመጀመሪያ ደረጃ የምንመለከተው እንግዲህ እቺ ከጎን የምትመለከታትን አነስተኛ ሳይዝ ወይም ደግሞ ሚኒ ኦቭን ሚቢ በመባል የምትታወቅ ብራንድ ስትሆን ሰላሳ ስምንት ሊትር የመያዝ ካፓሲቲ ያለው ኦቭን እንደገና በተጨማሪነት ከላይ ደግሞ በሁለት ሆት ፕሌት አማራጭ የምናገኘው የማብሰያ አይነት ነው ማለት ነው። እነዚህ እንግዲህ ፕሌቶች ከፍተኛው ሳይዝ 1800 ዋት እንዲሁም አነስተኛዋ 1200 ዋት የሚጠቀሙ ፕሌቶች ሲሆኑ እዚህ ጋር እንደምትመለከቱት የራሳቸው ኦን እና ኦፍ ስዊች አላቸው። እንደገና ፓወር መጨመሪያ። ሌላው ደግሞ ጨማሪነት ወደ ኦቭናቸው ክፍል ሰብስን ሄድ እንደዚህ ከአንድ ፓትራ አማራጭ ጋር የምናገኘው ሲሆን በተጨማሪነት ደግሞ እዚህ ጋር እዚህ እቺ የምትመለከቷት የተለያዩ ስጋዎችን ለመጥበስ የምንጠቀምባት እንዲሁም ደግሞ የራሳቸው የሆነ ሀንድ አብረው ይዘው የሚገኙ የኦቭን አይነቶች ናቸው። ሊትራቸው ሰላሳ ስምንት ነው ብያቸዋለሁ። በእነዚህ እንግዲህ ኦቭኖች የተለያዩ ነገሮችን ኩክ ማድረግ እንችላለን። ልክ እንደ ፒዛ ሊሆን ይችላል፣ ወይም ፓንኬክ። እንዲሁም በተጨማሪ አሳ መጥበስ እንችላለን። አነስተኛ ኬኮች መጋገር እንችላለን። ታይመር አላቸው ዲጂታል ታይመር እስከ 120 ደቂቃ ድረስ ማለት ነው። ሚኒቱ የፈለግነው ደቂቃ ላይ አጀስት ብናደርግለት ልክ ከሰጠነው ደቂቃ በኋላ ራሱ ኦፍ ያደርጋል ማለት ነው። 20 ደቂቃ ብንሰጠው ከ20 ደቂቃ በኋላ፣ 30 ደቂቃ ብንሰጠው ከ30 ደቂቃ በኋላ ራሱ ኦፍ የሚያደርግ ዲጂታል ታይመር የተገጠመለት የኦፍ አይነት ነው። እንግዲህ የውስጠኛውም ክፍል እንግዲህ የራሱ የሆነ ኮይል አለው ሂት ማድረጊያ ማለት ነው። እስከ 800 ዋት ድረስ የሚጠቀም ያ ማለት እንግዲህ ከፍተኛ ባት ይሰጥልናል ማለት ነው። ወይም ፈጣን የማብሰል ሂደትን እንዲጠቀሙ ቃችን ይረዳልናል ማለት ነው። ይቺ ሰላሳ ስምንት ሊትር ሚኒ ኦቨን እንግዲህ በካምፓኒ ደረጃ የ1 አመት ዋስና የሚሰጥባት ስትሆን በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 14000 ብር ድረስ ሲሰጥ ይገኛል። በመቀጠል ደግሞ የምንመለከተው እንግዲህ ከፍተኛ ሳይዝ ያላቸው ስታንዲንግ ኦቨኖችን ይሆናል። ይህ ከጎን የምትመለከቱት ስታንዲንግ ኦቨን እንግዲህ ስልሳ በስልሳ ቁመቱ ደግሞ ዘጠና ሳንቲም ወደ ላይ ከመሬት ያለው ከፍታ ዘጠና ሳንቲም እንዲሁም ወደ ጎን 60 ሳንቲሜትር ስፋት ያለው ነው። በሁለት አይነት አማራጭ እናገኛቸዋለን እነዚህን ስታንዲንግ ጎብኖች፣ በአራት ኤሌክትሪክ እና ሁለት ኤሌክትሪክ ሁለቱ ደግሞ በሲሊንደር የሚሰራ ማለት ነው። ለዛሬ የምንመለከተው ግን ሁለት ኤሌክትሪክ እና ሁለት ሲሊንደር ያለውን ይሆናል። ይህ ከጎን የምትመለከቱት እንግዲህ ምድጃ ዴልታ በመባል የሚታወቅ ዩሮፕ ስታንዳርድ የሆነ የምድጃ አይነት ነው። የቱርክ ሰራሽ ሲሆን ዋስትና እስከ ሁለት ዓመት ድረስ ከካምፓኒ ይሰጥበታል። የተለያዩ አዳዲስ ፊቸሮችንም ውስጡ ላይ ይዞ የመጣ የስታንዲንግ ኦቨን አይነት ነው። እነዛን ፊቸሮች ምንድን ናቸው? እንግዲህ አንደኛ ነገር በፊት ላይ በሲሊንደር አደጋ ይፈጥራል ተብሎ ይሰጋ ነበር። አሁን ላይ ግን ያ ነገር ቀርቶ ራሳቸው ሴንስ አድርገው እኛ ብንረሳው እንኳን እንዲዘጉ ተደርገው የተስተካከሉ የስታንዲንግ ኦቨን አይነቶች ናቸው። በተጨማሪነትን ደግሞ በታችኛው ክፍል ላይ ስቶሬጅ አላቸው። ስቶሬጅም እንግዲህ የሚሰጠን ጥቅም ምንድን ነው? ማን ጠቀምባቸውን እቃዎች ከታች ለማስቀመጠ፣ እንዲሁም በተጨማሪ ፒዛ ምናምን አመጋገር በሚፈልግበት ሰዓት ላይ ቤጣችን እንዲነፋለን ውስጡን እናስቀምጠዋለን። ሙቀቱን ተጠቅሞ ኩፍ እንዲልሊጡ ማለት ነው። በተጨማሪነት ደግሞ ዲጂታል ታይመር ናቸው እነዚህ። ዲጂታል ታይመሩም እንግዲህ አገልግሎቱ ምንድነው? ኦቭናችንን በምንጠቀምበት ሰዓት ላይ እኛ ብንረሳው እንኳን ራሱ እንዲዘጋ ወይም ደግሞ ውስጥ ያለው የምናበስለው ነገር እንዳይበላሽብን ያግዛል ማለት ነው። በተጨማሪነት እነዚህን የዴልታ ምርቶች ፓትራቸው ሁለት ሲሆን፣ ሌላው ተጨማሪ ውስጣቸው ይዘው የሚገኙት ምንድን ነው? አርስቶት ውስጥ ማድረጊያ ገሪል፣ በተጨማሪነት ፋን አላቸው። ፋን ደግሞ የሚሰጠን ጥቅም ሁለት ጥቅም ነው። ያ ምንድነው? አንደኛ ነገር ውስጥ የሚበስለው ነገር እኩል ሙቀት እንዲሰራጭ የሚያደርገው ፋን ነው። በተጨማሪነትም ደግሞ እቃችንን ተጠቅመን ከጨረስን በኋላ ውስጥ ያለው ሙቀት ወደ ውጪ እንዲወጣ ወይም እቃችንን እንዲቀዘቅዝ የሚያደርገው ፋን ነው ማለት ነው። ሌላው ተጨማሪ ይዘው የሚገኙት ፊቸር ምንድነው? እንግዲህ እዚች ጋ የምትመለከቷት አውቶ ኢግኒሽን ሲስተም ሲሆን ፕሬስ በምናደርግበት ሰዓት ላይ ራሷ ክብሪት መጠቀም ሳይጠበቅብን ኤሌክትሪክ ተጠቅሞ በኤሌክትሪክ ሲስተም ሲሊንደሩን መለኮስ እንዲችል ተደርጎ የተዘጋጀ ነው ማለት ነው። ቦዲያቸው ላይ ስንሄድ እንግዲህ ጠንካራ ቦዲ ያላቸው ስቴንሌስ ስቲል የሆነ ቦዲ ያላቸው የስታንዲንግ ኦቭን አይነቶች ሲሆኑ ከቤታችን ላይ የተጨማሪ ወተን እንዲሁም ደግሞ የምንሰራቸውን ስራዎች በፍጥነት እንዲሰሩ ሁለት ፕሌት ያላቸው ላይ 1800 ዋት እና 1200 ዋት ፕሌት አማራጭ ከፍተኛ ራዲየስ እና አነስተኛ ራዲየስ ይዞ የሚገኝ የስታንዲንግ ኦቭን አይነት ነው። እነዚህ እንግዲህ ስታንዲንግ ኦቭኖች እስከ ሁለት ዓመት ድረስ ዋስትና ይሰጥባቸዋል ብያቸዋለሁ። ዋጋቸው እስከ 48000 ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ የተሸጠ ይገኛል ከነፃ የትራንስፖርት አገልግሎት ጋር ማለት ነው። በቀጣይነት ደግሞ የምንመለከተው ስታንዲንግ ኦቭን አይነት እንግዲህ ፋልከን በመባል የሚታወቅ የስታንዲንግ ኦቭን አይነት ነው። እነዚህም እንግዲህ ስታንዲንግ ኦቭኖችን በሁለት አይነት አማራጭ እናገኛቸዋለን በአራቱም ኤሌትሪክ አማራጭና እንዲሁም ደግሞ በሁለት ኤሌክትሪክና በሁለት ሲሊንደር አማራጭ ማግኘት ይችላል ደንበኛ ማለት ነው። ለዛሬ የማሳያችሁ ግን አራቱንም ኤሌትሪክ ይሆናል። ይህ ከጎን የምትመለከቱት ፋልከን 60 በ60 ስታንዲንግ ኦቭን እንግዲህ አራት ኤሌክትሪክ ከምድጃ ከላይ እንደገና በተጨማሪነት የታችኛው ክፍል ላይ እንግዲህ ኦቭኑ 70 ሊትር ድረስ የሚደርስ የኦቭን ካፓሲቲ ያለው ነው። በተጨማሪነትም በሁለት ፓትራ አማራጭ እንደገና የአርስቶ ቶስት ማድረጊያ ግሪል በተጨማሪነትም ደግሞ ፋን አላቸው። ፋኑም ቅድም እንደነገርኳችሁ አገልግሎት ሁለት ነው ብያችኋለሁ። አንደኛው አገልግሎት ውስጥ ሂቱ እኩል እንዲዳረስ ወይም የምናበስለው ነገር እኩል ሙቀትን አግኝቶ እኩል እንዲበስል ያደርግልናል። በተጨማሪነትም ደግሞ ከዛ ውጪ እቃችንን ተጠቅመን በምንጨርስበት ሰዓት ላይ ውስጥ ያለው ሙቀት ወደ ውጭ እንዲወጣ ወይም ደግሞ ማሽናችን እንዲቀዘቅዝልን የሚያደርገው ፋን ነው። በተጨማሪነትም ስቶሬጅ አላቸው። እነዚህም የስታንዲንግ ኦቨን አይነቶች የማንጠቀምባቸውን እቃዎች ማስቀመጫ እና እንደገና ፒዛ መጋገር ብንፈልግ ሊጣችን ኩፍ እንዲልልን ሙቀቱን ተጠቅሞ የሚያስቀምጥበት ስቶሬጅ አለከታች ማለት ነው። በዋስትና ደረጃ እነዚህ ስታንዲንግ ጎብኖች እስከ ሁለት ዓመት ድረስ የካምፓኒ ዋስትና ያላቸው ሲሆን በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 58 ሺህ ብር ድረስ የተሸጡ ይገኛሉ። ከነፃ የትራንስፖርት አገልግሎት ጋር ደንበኛ ያለበት ድረስ እናደርሳለን ማለት ነው። በመቀጠል ደግሞ የማሳያችሁ አርዶ በመባል የሚታወቅ የስታንዲንግ ጎብን አይነት ነው። ይህም የስታንዲንግ ጎብን አይነት እንግዲህ 60 በ60 የሆነ ሳይዝ ያለው ሲሆን በአራት የኤሌክትሪክ አማራጭ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ይገኛል። እነዚህ ስታንዲንግ ጎብኖች እንግዲህ ሰባ ሊትር የሚደርስ ካፓሲቲ ያለው ኦቭን፣ እንደገና በተጨማሪነት ከላይ አራት ኤሌክትሪክ ነው ብያቸዋለሁ። ሌላ አርስቶ ሶስት ማድረጊ ግሪል አብሮ ያላቸው ናቸው። በአንድ ፓትራ አማራጭ ማግኘት ይችላል ደንበኛ። ሌላ ደግሞ ቦዲያቸው ላይ በሚልበት ሰዓት ላይ ጠንካራ የሆነ ቦዲ ያላቸው የስታንዲንግ ጎቨን አይነቶች ናቸው። ዲጂታል ታይመር አብሮ የተገጠመላቸው፣ እንደገና ደግሞ ሩም ቴምፕሬቸራቸውን ከፍተኛ የሆነ ሩም ቴምፕሬቸር ያለው ነው። እስከ ሁለት መቶ አርባ ማክሲመም ዲግሪ ሴንቲግሪ ያላቸው የስታንዲንግ ጎቨን አይነቶች ናቸው እንግዲህ እነዚህ የስታንዲንግ ጎብናይቶች ለእያንዳንዱ ፍሬት እንግዲህ ከፍተኛው ራዲያስ እስከ ሁለት ሺህ ዋት እንዲሁም አነስተኛው ራዲያስ ደግሞ እስከ አንድ ሺህ ሁለት መቶ ዋት ድረስ የሚጠቀሙ የስታንዲንግ ጎብናይቶች ሲሆኑ በዋስትና ደረጃ የሁለት ዓመት የካምፓኒ ዋስትና የሚሰጥባቸው ስታንዲንግ ጎብናይቶች ናቸው። እነዚህን የስታንዲንግ ጎብናይቶች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ደንበኛችን እስከ ሰባ ሺህ ብር ድረስ ማግኘት ይችላሉ ማለት ነው ከነጻ የዲሊቨሪ አገልግሎት ጋር። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮያችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም አድራሻችን ቁጥር አንድ ፊጋ መብራቱ ሳይሻገሩ፣ ቁጥር ሁለት ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ወይም ፋንቱ ሱፐር ማርኬት አጠገብ፣ እንዲሁም ቁጥር ሶስት ከታ መዳና ላይ ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። በተጨማሪም በስልክ ቁጥሮቻችን 0960318181 እንዲሁም በመስመር ስልኮቻችን 0116597020 0116597030 ላይ ቢደውሉ ማግኘት ይችላሉ። ይህ ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የዩቲውብ ቻናላችን ቤተሰብ ይሁኑ በቀጣይ እንድናቀርብልዎ የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮመንት ሴክሽን ላይ ያስቀምጡልን። ስለተከታተሉ እናመሰግናለን።